ሰላም ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ ሰላም ነው? እኔ ጋር ሰላም፣ ፈጣሪ ይመስገን። ውዶችዬ ዛሬ ማለት ነው በጣም ተናደጃለሁኝ። በጣም ማለት ነው ምን ምን አንዴት ጓደኛዬ ነበረች ማለት ነው፣ ቤሩት ሀገር ነበረች እና አሁን ከሁለት ወር ከሶስት ወር በፊት ነው በቃ ወደ ኢትዮጵያ የገባችው ማለት ነው። እና ያው በጣም አረብ ሀገር ቆይታለች፣ በጣም ብዙ አመት ማለት ነው። ወደ ስድስት ሰባት አመት ሰርታለች፣ ሄዳ እየመጣች ማለት ነው እና አሁን በመሃል በቃ በቃኝ፣ ስራ በዚህ ሀገር በቃኝ ብላ ነው ሄደችው። ከዛ ከሄደች በኋላ የራሷ የሆነ ሱቅ ነገር ከፍታ ምናምን ትሰራ ነበረ ማለት ነው። እና ከዛ እንደ ምን አንድ ሀሳብ አመጣሁላት፣ ለምንድን ነው ዩቱብ የማትከፍቺው? ዩቱብ የመስራት አልችልም፣ የሰውን ቪዲዮ ምናምን አያለሁኝ እንጂ አልችልም። እኔ ቪዲዮ ብቻ ነው የማየው እንጂ አልችልም። እኔም ምናምን ነገር አልኳትኝ ከዛ በኋላ ግን ለምን እኔ በጣም መወዳቸው ልጆች አሉ ዩቱ ላይ ቪዲዮ የሚሰሩ በጣም መወዳቸው ልጆች አሉእና እና ይከፍትልሻል እነሱ ጠይቂያቸው ምናምን ነገር አልኳት እኔ በጣም ነው ቪዲዮ የምከታተላቸው ማለት ነው ዩቱ ምናምን ቪዲዮ አለቅም አሁን ነው የተወሰነ ቪዲዮ ምናምን መልቀቅ የጀመርኩት አሁን ነው እሱንም ዝም ብዬ በራሴ በቃ እየቀረስኩ ምናምን እንጂ እውቀቱ ኖሮኝም አይደለም አላቅም እና ስጣ እንደዛ ስላት እስቲ ንገርኝና ማ እንደሆኑ እስቲ ጠይቄ እስኪ ይክፈቱልኝ ምናምን ነገር አለችኝ ማለት ነው። እሺ ብዬ የእነሱን ቪዲዮ ሼር አድርጎላትና ስልካቸውም ነበረ ሰጠዋል። እንደዚህ ስልክ ደውለሽ አግኛቸውና ያሳዩሽ እስኪ ይክፈቱልሽ እና በሱ እንትን በይ ስላት፣ ምን ቢሏት ጥሩ ነው ከአረብ ሀገር የመጣሽ ወይስ ከኢትዮጵያ ነው አሏት። አይ እኔ አረብ ሀገር ነበርኩኝ መጀመሪያ አሁን ግን ኢትዮጵያ ነኝ ያለሁት ስትላቸው፣ እንደዛ ከሆነ በቃ ሀያ ሺ ብር ሀያ ሺህ ብር አሏት። ለምንድን ነው ሀያ ሺህ ብር ስላቸው፣ ለመክፈት ዩትብ አደለ ክፈትልኛል ሽው አዎ። ስለዚህ ሀያ ሺህ ብር ክፈይና እንከፍትልሻለን አሏት። ውዶችዬ ምን ማለት ነው ይሄ? እስቲ አረብ ሀገር ናሽ ወይስ ኢትዮጵያ? ምን ማለት ነው? አረብ ሀገር ያሉ ሴቶች በቃ ብር ዝም ብሎ ነው የሚያመጡት? ዝም ብሎ ብር ቆፍረው ነው የሚያገኙት እንዴ? ቆይ ዝም ብሎ ብር እንደ ቅጠል ረግፎ እኳ አይደለም። እኛ የምናገኘው የተቀን ሰርተን እኮ ነው ፎቅና እኮ ነው የምናገኘው። ለምንድ ነው ግን አረብ አገር ሴቶች እንደዚህ ለማጭበርበር እንደዚህ በቃ እንትን ለማለት የሚፈልጉት? ለምንድ ነው? ቆይ ሌሽ እኛ ምንድን ሰው አይደለንም እንዴ? ወይስ ብር እናመርታለን እኛ? ለምን እንደዛ ይላሉ? ቆይ እኔ እሷን ብቻ አይደለም። ከዚህ በፊትም ሌላ ሰው እንደዚህ ይክፈቱልሽ ብዬ እንደዚህ ብለዋታል። ይሄም እንደዚህ ነው። በቃ እኛ ቤታችን ብቻ ስለምናይ ብቻ ነው እንዲያ አረብ አገር ሴቶች የማዳም ቅናሞች ምናምን እያሉ እኛን እንትን የሚሉን። በቀ ቪዲቸውን ብቻ ስለምናይ ስለምናበረታታቸው ብቻ ነው። በቃ እኛን የሚወዱ ማለት ነው። ለምንድን ነው ትንሽ ነገር እንኳን ለኛ ቢያረጉልን? ትንሽ ነገር እንኳን እቺ ቪዲዮ ቅረጽልኝ አላለችውም፣ ቪዲዮ ደግሞ ኤዲት አድርግልኝ አላለችውም። ሌሽ እንደዛ ሃያ ሺህ ብር የሚጠይቃት እሱ ኤዲት አያደርግላት እሱ ቪዲዮ አይፎሰትላት ብቻ ዩቱብ ብቻ ለመክፈት ነው ሃያ ሺህ ብር የሚጠይቃት ወስ ሌላ ስራ አለው? ቆይ ከባድ አይደለም እኮ ይሄን ያህል ምን ማለት ነው? ቆይ እኔ በጣም ተናድጃ ያለሁ፣ በጣም ማለት ነው ሌሽ። እኛ አረብ ሀገር ሴቶች በቃ ሰዎችን እናበረታታለን፣ ሰዎችን እንረዳለን፣ እየተቸገሩት እናግዛለን። ለእኛ ግን የሚቆምልን የለም። እኔ በጣም በጣም በዚህ በልጅቷ የተነሳ በጣም ተናድጃ ያለሁ ማለት ነው ሌሽ። እንደዛ የሚላት እኛ በቃ እነሱ ስለምናበረታታቸው ቪናቸውን ከጧት ጀምሮ እስከ ማታ እኔ ሶስት ጊዜ ነው የማየው። ሶስት ስልክ አለኝ፣ በሶስት ስልክ ሄዶ ከፍቼ እምታው በአንዱ ስልክ ያለ፣ በሁለቱ ስልክ ደግሞ ከፍቼ እተዋለሁ ስለምወዳቸው ማለት ነው። በጣም ለቃ እኔ ቪዲዮችን በጣም የምከታተለው በጣም ነው የምወዳቸው። ግን እንደዛ እንኳን እያደረኩኝ፣ በቃ እነዚህ በጣም ጥሩ ስለሆኑ ይከፍቱልሻል፣ ከዛ ያበረታቱሻል፣ ቪዲዮ እንዴት እንደምትለቂ ያሳውሻል ብዬ ነበር። በቃ ተስፋ አድርጌ ነበር እንደዛ ያልኳቴኝ፣ ግን በተቃራኒ ሆኖ የለም። ልልሽ እኛ አረብ አገር ሴቶች እኮ ሰው ነን። እኛ ነገ አገራችን ገብተን እኮ መኖር እንፈልጋለን። አገራችን ገብተን ደግሞ ነገ መስራት እንፈልጋለን። ብዙ ህልም አለን። እነሱም እኮ ከትንሽ የተነሱት ማንም ሰው እኮ ገና ትንሽ የሆኑ ነው እያደገ የሚሄደው። ዩቱብም እንደዛ ከትንሽ ነው እያደጉ እዚህ የደረሱት እነሱም እንጂ በአንዴው እንትን ያለ የለም። ምን አለ እስቲ፣ ችግር የለውም ነይ እከፍትልሻለሁ፣ የምትፈልጊውን ነገር ሁሉ እኔ አሳይሻለኝ ብሎ ምን አለ እስቲ። ቢተባበራት ሁላ ምን ችግር አለው? ምን ከምኑም አይቀነስም እኮ ከእውቀቱ አይቀንስ ከገንዘቡ አይቀንስ ከጊዜው አይቀንስ። አምስት ደቂቃ ምን አላት እስቲ አምስት ደቂቃ የማትወስድ ሰዓት እንደዛ እንትን ቢል ምን ችግር አለው? እና ጠየቀኝ እና ብር ላኪልኝ ስትለኝ እንደ እንዴት ነው ዩቱብ ለመክፈት ነው ሀያ ሺህ ብር ምትከፊ አልኳትኝ አዎ አለች። እና እኔ ሀያ ሺህ ብር ምልክልሽ ለሱ እንትከፊ ነው አልኳትኝ አዎ። እና ይክፈትልኝና እኔ መስራት ፈልጋለሁ ስትለኝ ሀያ ሺህ ብር ለእሱ ከምትሰጪ ለእኔ ቤቶች፣ ለነሱ መስጠት ይሻላል። ቤቶች ቻናል አልከፈትልኝም ብለሽ ሀያ ሺህ ብር ከመስጠት እኔ አልደግፍሽም፣ አትስጪ። እና ሌላ ሰው ትጠይቂያለሽ ብዬ ፈጣሪ የባረከው ሰው አለ እና እሱ ጋር ደወልኩኝና እንደዚህ እባክህን ክፈትላት ብዬ ዋላ ችግር የለውም ብሎ ፈጣሪ ይስተሆንም እድሜና ጤና ይስጠው እሱልሽ ማለት ነው። ችግር የለውም ብሎ ዩቱቧን ከፈተላት። ቪዲዮ እንዴት እንደምትለቅ አሳያት ኤዲት እንዴት እንደሚደረግ አሳያት። ምንም ሳይከፈልለት ማለት ነው። ምንም በቃ ጭራሽ ሲሰጠው እራሱ አልፈልግም ነው ያለው። ብቻ እንደዚህ አይነት ሰዎችም አሉ። በተቃራኒ ሆኖ ደግሞ ለገንዘብ የሚሞቱ ሰዎችም አሉ። ለምንድን ነው ግን መልካም ስራ? እኛ ነገ ስንሞት እኮ እኛ ይዘን አንሄድም እኮ ይዘነው አንሄድም የሰራነው ነው ገንዘብ ሁላ። ለምን በዚህ ልክ እንደዚህ ክፉ የምንሆነው? ለምንድን ነው ግን? እኔ በጣም ስለተናደድኩኝ ነው እውነት። ምን ችግር አለው የሚያውቁትን ማሳወቅ? ምን ችግር አለው? ያ ሰው እኮ ከሌላ ሰው ነው የተማረው። አውቆ አይደለም የተፈጠረው፣ ከሌላ ሰው ተምሮ ነው እዚህ ደረጃ ያደረሰው። ምን ችግር አለው? ምን ያገዝሻለሁ፣ ምን ይረዳሻለሁ፣ የምትፈልጊውን ነገር ጠይቅኝ ብሎ እንኳን ምን ችግር አለው? እዛ ቢል እና ይሄ ልጅ ምንም ሳይቀበል ጭራሽ ሰጠው፣ ራሱ አልቀበልም ብሎ በራሱ ከፈተላት። ዩቱብ እንዴት እንደሚለቀቅ አሳያት፣ እንዴት እንደሚደረግ አሳያት ሁሉ ነገር ከዛ አሁን እግዚአብሔር ይመስገን እየሰራች ነው ያለችው ማለት ነው። እና ጥሩ ሰዎችም እንዳሉ ሁሉ መጥፎ ሰዎችም አሉ። እኛ መዳም ቀድሞች ሁሉንም ቪዲዮ ሲለቅልን አይናችን እስኪጠፋ ቁጭ ብለን የምናየው። እኔም ማታ አልተኛም ስራዬን ጨርሳለሁ። ክፍል ገብቼ ቪዲዮቸውን በሶስት ስልኬ ነው ከፍቼ ማጫወተው። በቀባንዱ ያለን በሁለቱ ከፍቼ ተዋለሁኝ። በጣም ስለምወዳቸው ማለት ነው እና ግን ተስፋ አድርጌ ነበረ ይከፍቱላታል፣ ችግር የለውም ብዬ ነበረ። ግን መጨረሻ ላይ እንደዛ ሲሏት በጣም ተናድጃለ። ወይም ማለት ነው ልጆች፣ እናንተ ብትሉ የምታደርጉ ነበረ፣ ትከፍሉ ነበሩ ሳትከፍሉም ነበረ። ኮመንት ላይ ንገብኛ፣ አይ ችግር የለውም ሀያ ሺህ ብር ከፍለን እናስከፍታለን ትላላችሁ ወይስ አንከፍልም ብላችሁ ትተውታላችሁ? ሀሳባችሁን ኮመንት ላይ አሳውቆኝ። እኔ በጣም ስለተናደድኩኝ ነው ልጆች። በጣም ይቅርታ ካጠፋሁኝ። ስለነበረኝ ቆይታ አመሰግናለሁ። ደህና ዋሉልኝ ውዶችዬ፣ ቻው፣ እወዳችኋለሁ።